ቤዛ በጣም መልካም ሰው ናት። ወዶ ሳይሆን በግዱ ያሳክምሻል፣ አለበለዚያ ግን ከሰማ ሱራ። ስለዚህ በእርግጠኝነት ቪዲዮ አሁን እጄ ቢኖር ነው። ሳሮን አይደለም ይሁንሽ፣ እርግጠኛ ነኝ ቪዲዮ አንቺ፣ ምክንያቱም አንችን ነው እኔ ማጣራት ባለ ቢመልኩ ሁሉንም ነገር አጣራ። አሁን አንድ ጥያቄ ብቻ ነው የምጠይቅሽ፣ ይሄንን መርዝ ምን አድርግ ይባ ብሎ ንስጥልሽ ንገሪኝ። በቀጥታ ማን ነው መግደል የፈለጋችሁት ንገሪኝ። ቤዛን ድጋሚ ሊገላት ነው። እንኳን ደስ አለ፣ በድጋሚ ቤዛን ህይወት ልታተርፋት ነው። ምን የኔ ልጅ ህይወት ግን ማን ያድነው? ነገሬ ማን ያድነው? ሰላም ጤና ይስጥልኝ፣ ቻናል ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ እያለሁ ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ፣ በቀንነት ላይክ ሸር ያድርጉ። ዛሬ ደግሞ በአዲስ ነገር መተናል። እሱም ቤዛ ድራማ የሚል ነው። ቤዛ ድራማ እንግዲህ እንደምታውቁት ሁሉም ማስተማሪያ፣ እንዲሁም ደግሞ ጥሩ ጥሩ ነገሮች የሚቀርቡባቸው ናቸው። ከእነሱ መካከል እንግዲህ አጠር ያለች ነገር ይዘን መተናል። ሳሮን እንግዲህ ለቤት ሰራተኝነት ሄዳ በምታገለግልበት ሰዓት እንግዲህ አላሰበችው ሁኔታ የራሷን ህይወት አደጋ ላይ ወድቆ የልጇን ህይወት እንግዲህ አደጋ ላይ እንዲደርስ አድርጋለች ማለት ነው። በዚህ ዋና ተጠያቂ እንግዲህ ማን ሊሆን ይችላል? በእርግጥ ሳሚ ወደ እነ ቤዛ ቤት ልኳታል ግን ደግሞ የላካት ለራሱ የሆነ መረጃ እንድታቀብለውና መልካም ነገሮችን እንድትሰራ በማለት ነበር። ነገር ግን ሳሮን ከአቅሟ በላይ የሆነ ችግር ገጥሟታል። ችግሩ ምንድን ነው እንግዲህ ያ ዶክተር ሮቤል የሚባለው እያስጨነቃት ነው። ቤዛን እና ሳሚን ወይም ደግሞ ቤዛን እና ሱራፌን መለያየት ስለሚፈልግ ብቻ የሷ ልጅ እንግዲህ ልክ እንደ መያዣ እየተጠቀመባት ነው። የሳሮንን ልጅ በማገት የምፈልገውን ነገር ልታደርግልኝ ይገባል። ስለዚህ ግዳያት ይህንን መርዝ ስጭ ካቻልሽ ሁለቱንም ብሏታል። ከቻልሽ እንግዲህ ሱራፌን እና ቤዛ ይሞቱ ይሞቱ፣ ወይም ደግሞ ካልቻልሽ በቃ በተለይ ለቤዛ ለቤዛ ይህንን መድኃኒት መስጠት አለብሽ ይላታል። እንግዲ እንግዲህ ያ መድኃኒት የሚሰጣት ወይም ደግሞ ልትሰጣት ያሰበችው ነገር ምንድነው? ነው ሽባ አድርጎ የሚያስቀምጥ ነው። ምንም እንዳትንቀሳቀስና እና እንዳትራመድ አድርጎ ሊያስቀምጣት ነው የፈለገው። ዶክተር ሮቤን ለምንድን ነው ይህን ያክል በቤዛ እና በዙራፍ የለይ ጥላቻ ያደረበት? ለምን ምን አድርገው ነው? እንግዲህ ከዚህ ቤት ቤዛን ውድ ሻለሁ አፈቅርሻለሁ፣ እኔ እያላንቺ እኮ እስካሁን አላገባሁም እያለ በጣም ብዙ ቃላቶችን ሲነግራት እንዲሁም ደግሞ ሲሸነግላት ነበረ። ታዲያ ዛሬ ለምንድን ነው መግደል የፈለገው? በሌላ በኩል እንግዲህ ማማዬ የሳሚ እህት ማለት ነው፣ እንግዲህ ያንን ቅንጮርቴን የሚባለውን በጣም አልውድ ማንተኮ፣ አንድ ሰካራም ተራ የማትረባው ነገር ነገው በማለት ተናግረው ነበረ። ዛሬ ግን ወደኋላ መለስ ብላ የተናገረችው ነገር ጸጽቷት ወይኔ ይቅርታ ነው። በመጣህ እና በቃል አንድ ጊዜ እና ለመጨረሻ ጊዜ ራሱ ይቅርታ በጠየቁ እያለች በምታስብበት ጊዜ ወዲያውኑ እንግዲህ አበባ ይዞ ይመጣል ማለት ነው። ሆኖም እንግዲህ ያቺ ማማዬ የምትባለው የሳሚ እህት ስታይ፣ በጣም ትደስታለች። ካየችውን በኋላ በጣም ትደስታ ነበር እንኳን መጣ ብላ፣ እሱም ሲመጣ ባዶ እጁን አልመጣም እንደተለመደው አበባ ነበር ይዞ የመጣው ይህ አበባ አይዞሽ በቃ። አሁን አንቺን ደስተኛ ለማድረግ ነው እንጂ ጥፊ ወይም ደግሞ ሌላ ነገር ወይም ወድሻለሁ አፍቅርሻለሁ ልልሽ አይደለም የምጠውልሽ ሆኖ እንኳን ከሀኪም ቤት በደህና መጣሽ ለማለት ነው አበቦ ብሎ ይሰጣታል። እንግዲህ ማማዬ ከዚህ ጋር ያደረገችው ነገር በጣም ይቅርታ ልብን ሰብሬዋለሁ በዛ ላይ ደግሞ አንተ እንደዛ ፍቅርን ስትገልጽልኝ እኔ እንደዛ ብዬሽ ምላሽ መስጠት አልነበረብኝም በማለት ብዙ ነገሮች እንግዲህ ወደኋላ መለስ ብላ እንድታስብ አድርጓታል። አይ ካሁንማ፣ አታስብ። ጥፊ ሳይሆን እንግዲህ ያው ጉንጩህን ተሳማለ የሚል ምላሽ ነበር የመለሰችለት። ተሳማለ ስትለው እንግዲህ ቅንጭርት ያላመነም አይ መሳሙ ቀርቶ ቢ ጥፊው በቀረሊ ነበር ያላት። ቢሆንም እንግዲህ አታስብ፣ ካሁን በኋላ እንደዛ አላድርጋችልም ብለዋለች። ስለዚህ ይቅርታ ማድረግን የማቀው መተሰጥ አቅፋይ ነው ስትለው፣ መጥቶ አቅፏታል። በሌላ በኩል እንግዲህ አጅሪት ሳሚና ሱራፌል አሁንም ጠብ ናቸው። እንግዲህ ሱራፌል ምንም አላመነውም፣ ያንን ሳሚን ሳሚን ቢሆን ሱራፌልን አላመነውም። ለምን በዚህ ልክ መቀየር እንዳስፈለገው እና እንደተቀየረ ግልጽ ያልሆነለት ነገር ስለሆነ ሳሚ አሁንም ቢሆን ይከታተለዋል። እንግዲህ በድብብቆች ናቸው። ማን አሸናፊና ማን ተሸናፊ እንደሚሆኑ እስካሁን ግልጽ የሆነ ነገር የለም። ቤዛም እንግዲህ የምታውቀው ነገር የለም። ያችን ሰራተኛ ከዛ ቤት እና አባራት እያለ ሰላሳ ጊዜ የጨቀጭቃታል ቤዛ ደግሞ ያችን ሳሮን ማስወጣት አትፈልግም እንግዲህ ቤዛ እንደተናገረችው ከሆነ እኔ ከልጅነት የጀምረው እህት እንዲኖረኝ እፈልጋለሁ ስለዚህ ሳሮንን ደግሞ ገና እንዳየዋት የወደድኳትና እና እህት የቤቷን ብዬ ተመኘው እና ለምን ነው በዚህ ልክ በቃ መጉዳት መፈለግ በቃ እንዴት ነው ምታስወጣት ለምን ለምን በማለት ትጠይቀዋለች ያው ሱራፌል የተባለ ደግሞ እንግዲህ በቃ ልደርጓት የሚላል እንግዲህ ነግራት አልፈለገም። ምክንያቱም እውነቱን ግን ቢነግራት የተሻለ ነበረ። ምክንያቱም ቤዛ ከአሁን በኋላ አንድ የደበቀኝ ነገር ካለ እኔ ከዚህ በኋላ ማምኑን ቆሜ የምሄድ አይመስለኝም፣ ስለዚህ የደበቀኝ ነገር ካለ አሁኑኑ ንገረኝ በማለት ጠይቀዋለች። እሱ ግን እንደዛ ማለት ፈልጌ ሳይሆን በቃ ትውጣ፣ መርዳት ካለብን ኮበርቀት ሆነን ራሱን ልንረዳት እንችላለን ይላል። ቤዛ አሁንም በጥርጣሬ ላይ እናት እንግዲህ ሆኖም እንግዲህ ሱራፌል የተባለ ሆቴሉን በኔ ስም አድርጊ ይውላታል። እንዴ አረ ይህ ሱራፌል ማበቀ በኋላ ላሽ ሌል ነው። ሁሉም ነገር ይዞ ከሄደ በኋላ ቢሆንም ቤዛ ለምን ቤቱን እኮ በእኔ ስም አድርገዋል። አሁን ደግሞ ለምንድነው ነው ሆቴሉን ባንተ ስም ማድረግ የምፈለገው ወይም ደግሞ ልታደርግ የፈለገው ስትለው አዲስ ስራ መስራት አለብኝ። በዛ ላይ ነው ወንድ ልጅ ነኝ ወንድ ልጅ ነኝ። ድርጅቱን ማስተዳደር ያለብኝ እኔ ነኝ። እንጃ እንጃ አይደለሽም የሚል ምላሽ ነው የመለሰው። ቤዛም እንግዲህ እንዴ ታዲያ እስከዛሬ እኔ የደልሰ መራ የነበረ ድርጅትን ወይስ ደግሞ አንቺ ለስራ ብቁ አይደለሽም እያልከኝ ነው በማለት ትጠይቀዋለች። ይሄ እውነት ነው ያስብላል እንዴ ሱራፌል። እስከ ዛሬ ቤዛ አደለች እንደ ቤቷን ድርጅቷን ቀጥ አድርገዘችው። አሁን ምንድን ነው ሁሉን ነገር ለእኔ አዙርልኝ ከዛ በኋላ እኔ እሰራለሁ ማለት። ይሄማ የሆነ የተደበቀ ምስጢር አለው። ለምን ብላ በጠየቀችበት ጊዜ እንግዲህ እሱ ምንድን ነው ያለው፣ በቃ ከዚህ በኋላ ልጅ ለመውለድ እቅድ አስበናል አይደል አቅደናል። ስለዚህ አንቺ ልጅ ከወለድሽ በኋላ እቤት ውስጥ ቁጭ ማለት አለብሽ፣ እረፍት ማድረግ አለብሽ እያለ ነው ሲጀምር። ሱራፌል ማለት ነው እንግዲህ ቤዛን የምትወዳት እና የምትጠፍቅራት ቢሆን ድርጅቱንም በእኔ ብቻ ዞር ብለህ እንደገና ደግሞ ስራ ትስብ ማለት የለብም ነበረ። ስራ መስራት ከፈለገች አብራችሁ መስራት ትችላላችሁ። ቤዛ ግን ምንም ስላላመነችበት እንግዲህ የባሏ ሁኔታ አላሳመናትምና እሺ እንግዲህ እኔ በአንተ ሙሉ ለሙሉ የድርጅቱን ስም ከማድርግልህ፣ ለሁለት እንካፈለዋለን በአንተም በእኔም ስም ይሆናል እንጂ ብቻንማ ልሰጥ አልችልም በማለት አሳምነዋለች ማለት ነው። ስለዚህ አንተ አሁን ትጠራጥረኛለህ ማለት ነው። አሁንም ቢሆን እንግዲህ ማታምን ነገሮች አሉ ወይም ደግሞ በጣም ትጠራጥረኛለህ፣ ስለዚህ ለአንተ ብቻ አላድርግም በማለት የድርጅቱን ስም ወይም ደግሞ ሀብታቸውን ጠቅላላ ግማሽ ግማሹን በሁለቶችም ስም እንዲሆን ተስማምተዋል። ፍቅራቸውም እኩል እንዲሆን፣ ሀብታቸውም እኩል እንዲሆን በሁለቱም መካከል እንዲኖር ነው የፈለጉት። ሱራፌል ግን በሁለታችንም ስም ይሆናል ስትለው በጣም ነበር የተደሰተ። የእውነት ግን ይሄ ሱራፌል ተቀይሮ ነው ወይስ ደግሞ እያስመሰለ ነው? በሌላ በኩል እንግዲህ ሳሮን በጣም ስለ ለሱራፌል መርዝ ወይም ደግሞ የሆነ ድንዝዝ የሚያደርግ ነገር ከመጣቱ ላይ ጨምራብን ነበረ። ሆኖም ከጠጣ በኋላ እራሱን ስቶ ያገኘዋል። ከዛ እሷ እንዳደረግችለት ነበር የገመተው። ለምን አደረግሸው ማለት እንቅ አድርገው ሊገላት ሲሞክር፣ በቃ ደህና ነኝ እኔ ልጋጋ፣ ምንም አላደረግኩም በማለት ትርበተበታለች። እንግዲህ ሳሮን ምን አይነት ሰው እንደሆነች እና ማን እንደሆነች ስለሚያቀመጥ አድርጋት ሳሮንም እንግዲህ እንደምንም ብላ ከስራ ፊል ካመለጠች በኋላ ቀጥ ብላ ወደ ዶክተር ሮቤል ነበር የደወለችው እኔ ነገር ማድረግ ያልችልም ቤዛ በጣም ጥሩ ሰው ናት አላገልም አልገልም ስትለው ላገኘች በማለት እንግዲህ ወጣ ብላ ታገኘዋለች ካገኘችውም በኋላ ቆራ ግን ምንድን ምንድነው ጉዳይሽ ልጅሽን ነው ወይስ ደግሞ አሰሪሽ ነው፣ አለቃሽ ነው ማዳን የምትፈልገው ማለት በጣም ያስፈራራታል። ሳሮን በጣም ተጨነቀች። የምትይዘው የምትጨብጠው ጥፈት ፈተና ያላት በቃ። ስለዚህ አንቺ የአሰሪሽን ሕይወት ስለመራች ልጅሽ መሞት አለባት ሲላት እንግዲህ ተደነግጣለች። ወዲያውኑ ለአጋቾቹ ግደሏት በማለት ትእዛዝ ይሰጣቸዋል። ሳሮን ይህኔ የጉልበት ስር ተደፍታ ዋክ አፈር ሲሆን ቅበረኝ ታነሳ ምናምን ያለች ችግር ስድፍት ብላ ስትለምነው ምን ብታረገው እየሰማት አልነበረም በመጨረሻም እንግዲህ ያሳዝነው መሰለኝ እና ተነሽ በጋሽ ያልኩሽን ነገር ታደርጊያለሽ። ግን ከምትገድልብኝ ግን ቢያንስ ደግሞ ከሱራፌ ጋር የውሸልተኛ ስትለው እንደውም እንደዚህ አይነት ሀሳብ ማ እንድሰድልኝ አልፈለግም። ካሁን በኋላ ሌላ አዲስ ትእዛዝ ነው የምሰጥሽ እና ይህን ነገር መፈጸም አለብሽ በማለት ያስፈራራታል። ሳሚ እንግዲህ እንዳጋጣሚ ወክ እያደረገ ነበረ እና በዛ መካከል ሲያልፍ ያቸዋል። እሱም እንግዲህ ነዚህ ሰዎች ምን ይሰራለሁ እዚህ ጎዳና መንገድ ላይ ይቺ ሳሮን ከኔ ተደብቃ የምትሰራው ነገር አለ፣ በማለት እንግዲህ ካሜራውን ያዘጋጅና ቀጭ ቀጭ አድርጋቸዋል። ይህ ማለት እንግዲህ ፎቶ ወይም ደግሞ ቪዲዮ ይቀርጻቸዋል። በቃ ከአሁንማ አለቅሽ፣ ምን ልታረጊ ነው? ከዛ ሳሮንም ማለቃቅሰ እንግዲህ ከሄደች በኋላ ድፍት ብላ ነበር መንገድ ላይ ማለት ይቻላል። ሳሚ ይመጣና ፊትለፊቷ ይቆማል። ከዛ ምንድ ነው፣ ማነው ይሄ? እንዴት ታውቀዋለሽ? በማለት ያፈጣታል። ሳሮንም እንግዲህ አላውቅም በማለት ተናግራ ነበር። ከብዙ ጊዜ በኋላ እንግዲህ ተናገረች፣ ለምን እንደቀረበችው እና እንደመጣ የት እንደምታውቀው እያንዳንዱ ነገር ነገረችው። እንዲሁም ቪዲዮ እንዳያዘችበት እና ቤዛ እና ሳሚን ወይም ሶራፌልን እንደምታለያያቸው ነገረችው። ሳሩን በጣም እያለቀሰች ነበረ። ወየት ከጀርባ ይህ ምንድን ነው? ማንን የምገኘው እኔ ማንን በማለት ሲጠይቃት፣ በቃ እንኳን ደስ አለ፣ በድጋሚ አሁንም ቤዛ ልታድናት ነው በማለት እንግዲህ መልሳለታለች። ታዲያ የኔ ልጅ ማን ያድናት በማለት እንግዲህ ጠይቀዋለች። እውነት ነው የእሷ ልጅ ማን ያድናታል አሁን። ሳሚ በጣም ደንግጧል። እንግዲህ ማንን ማዳን እንዳለበት የሚሰራ ስራ አሁን ከዚህ ላይ ነው። ሳሚ ማንን ያድናል? የሳሮን ልጅ ቤዛን ወይስ ደግሞ ሁለቱንም ሊያድናቸው ይችላል። ረግዷችን ይህን ይመስላል።